ከእግዚአብሔር ሲቀበል ወይ ከእግዚአብሔር ጋር እየተነጋገረ ነው የተቀበለ፣ ወይ አድሮ ነውን። የሰጠም ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ከአምላካቸው ቃል በቃል እየተነጋገሩ ቃልን ተቀብላል። ልክ እንዲሁ ደግሞ መልአኩ ገብርኤል በመልአክ ማንነቱ መጥቶ ቃልን ሰጥቷቸው ይሄዳል። ልክ እንዲሁም በሰው ተመስሎ መጥቶ ቃለ ሰጥቷቸው ይሄዳል። ለነቢያችን ሰለላሁ ዓለይሂ ወሰለም በጥቅሉ በአምስትና በስድስት መንገድ መለኮታዊ ራዕይ ይመጣላቸው ነበር። ይህ ለቀደሙት ነቢያቶችም የተከሰተላቸው አሉ። መለኮታዊ ራዕይ ለአምላክ ለነቢያት ሲገለጥ ጊዜ በእነዚህ መንገድ ይገለጣል። አንደኛ አምላክ አላህ ሱብሃነሁ ወተዓላ ቀጥታ ቃል በቃል ያናግራቸዋል ያለምንም ግርዶሽ።

ሙሴን አምላካችን አላህ ቃል በቃል አናግሮታል። ወከለመ አላሁ ሙሳ ተክሊማ ይላል። ሙሳንም አላህ ማናገር አናገረው ይላል ቁርአን ወቅት ምን ይላል? በሌላ ቦታ ላይ ወለማ ጃአ ሙሳ ሊሚቃትና ወከለመሁ ረብሁ ይላል። ሙሳን ጌታው ሱብሀነሁ ወተዓላ አናገረው። ልክ ሙሴን እንዳናገረው ያለ ማንም መካከለኛ፣ ልክ እንዲሁ ነቢዩ ሰለላሁ አለይሂ ወሰለም ያለ ማንም መካከለኛ አናግሯቸዋል ለዚያውም ሙሳን ያናገረው ምድር ላይ ነው፣ ድምፅን ያሰማው ደደበሉ ነቢዩ ሰለላሁ ዐለይሂ ወሰለም ግን ሊአነሁ አሽረፉ መቃመን ምን ሙሳ አላህ ሱብሃነሁ ወተዓላ ረፍዓሁ ፈውቀ ሰብዐ ሰማዋት። ነቢዩ ሰለላሁ ዐለይሂ ወሰለም ሲያናገራቸው ግን ከሰባት ሰማይ በላይ ወስዳቸው ነው ያናገራቸው። በመልአኩ ጅብርኤል ዐለይሂ ሰላም አማካኝነት ሰማይ ላይ ሂደው ሰማይ ላይ ሂደው መልአኩ ጅብርኤል ወይም ገብርኤል ወስዷቸው ከሰባት ሰማያት በላይ ነቢያችን ሰለላ ለምን አላህ እናገራቸው ቃል በቃል ስማቸውን እየጠራ ያ ሙሐመድ እያለ ያለ ማንም መካከለኛ፣ በእርሳቸውም አያ ረቢ፣ አቤቱ ጌታ ሆይ ያሪ ይመለሱበት። ሙሐመድ ሆይ በአንተና በትውልዶችህ ላይ በቀንና በሌሊት አምስት ጊዜ ሶላት እንድትሰግዱ ግዴታ ድርግ ይባሃለሁ እያላቸው፣ ያ በእርሳቸው ይሄን ትዕዛዝ ተቀብለው መጡ። ዛሬ ሶላት የሚሰግዱት ሙስሊሞች አምላክ ቃል በቃል ነቢይ ሙሐመድ ሰለላ ሰለምን ትዕዛዙን ሰጥቷቸው

የቀዳሚ ነው እምነት ከሌለ ስራ ብቻን ዋጋ የለም። በጣል እምነት ከሌለ ስራ ብቻን ዋጋ የለም። ያ ነው። በአንዱ በአላህ ማመን አለበት ሰው። በእርሱ ላይ ቅንጣት ሌላን አካል ማጋራት የለበትም። ይሄ አስሎ ነው። ይሄ መሰረት ነው። እንደዚህ ከሆነ ከቀዳሚ መጣ ማለት ነው። የለም፣ የለም ቀዳሚ የራሱ ማንነት ራሱ የለም። የሰው ልጆች ኃጢአት ከአንዱ ወደ ሌላው አይተላለፍም። ይህ ስተት ነው። ይሄ ግፍ ነው፣ በደል ነው፣ ዝም ነው። ሞትኮ ሞት ሆኖ ነበር፣ በእና ዳ ምክንያት፣ በዋ ምክንያት ሞት ሆኖ ነበር። ኢየሱስ ክርስቶስ በእኛስ ኢየሱስ ክርስቶስ ባይመጣ ኖሮ በጣም ከባድ ሆኖ ነበረ። ኢየሱስ ክርስቶስ የመጣው ዋና ለዓለም ሁሉ እንዴት ነው? በልጁ በኢየሱስ ክርስቶስ አኖ ከዚህ ዓለም ከሁለተኛ ሞት እንዲያመልጥ ነው ኢየሱስ ክርስቶስ ወደዚህ ዓለም የመጣው። እሺ አዳም ተስፋቅር ሺ መልሱ። አንደኛ የኃጢአት ውርሰት የሚባለው ነገር የለም፣ ስህተት ነው። እሺ አምላክ ኃጢአት ማለትን ማለት ነው ታውቃለህ? ይስሐቅ ትርጉሙን ታውቀዋለህ? ወይንስን ገር ከመጀመሪያ የኃጢአትን ትርቋሚ ብትረዱ የኃጢአት ውርሰት እንደሌለ ዛኔ ትረዱ ነበር። ኃጢአት ማለት ትርጉሙ ምን ማለት ነው ይስሐቅ? ሲኒጋል ኃጢአት ማለት የአምላክን ትዕዛዝ መተላለፍ ማለት ነው፣ ወይም እርሱ ያዘዝሃን አለመፈጸም ማለት ነው። ያ ይሄ ነው። ኃጢአትን ኃጢአት ያሰኘው አምላክ የከለከለውን ነገር ሰው ሲተላለፍ ይሄን አታድርግ ተብሎ ስላደርጉ ጊዜ ይሄ ኃጢአት አደረገ ይባላል። አድርግ ተብሎ ደግሞ ይሄን አላደርግም ካለ ይሄ ኃጢአት አደረገ ይባላል። ልጨርስ እባክህ። ስለዚህ ይህ ትእዛዝ እስካልተሰጠው ድረስ ሰውየው በኃጢአት ሊፈረድበት፣ ይሄ ስህተት ነው። ለዚያውም ለአቅመ አዳም ደርሶ ለአቅመ ሔዋን ደርሶ ያንን ኃጢአትን ኃጢአትነትን የሚያውቅበት የጽድቅን ጽድቅ የሚያውቅበት የሆነ አእምሮ ላይ ደርሶ ያ ትእዛዝ ሲደርሰው ጊዜ ነው እንደ ኃጢአተኛ የሚፈረድበት። የዛኔ ያ ትእዛዝ ደርሶት አይ አልፈጽምም ካለ አምላክን ትእዛዝ፣ የዛኔ ኃጢአት አደረገ ይባላል። አታድርግ የተባለውን ደግሞ አደርጋለሁ ካለ አምላክን ትእዛዝ ከተላለፈ፣ የዛኔ ኃጢአት አደረገ ይባላል። ታዲያ የአዳም ኃጢአት ለማን ነበር ከተባለ አዳም ነበር አዳም ነው፣ እችን ዛፍ አትብላ የተባለው ወይስ አንተ እንዳትበላችን ዛፍ ተብለህ ነበር? የዛፋን ፍሬ ይስሐቅ መብስ መልስ የዛፏን ፍሬ እግዚአብሔር እንዳት በላ ብለው ከልክሎህ ነበር ወይንስ አዳምና የከለከለው ዛፍ እንዳት በላ ያለው በገነት ውስጥ አንተን ነው ወይንስ አዳምን ነው? ስለዚህ አንተ ምንም አይነት ትዕዛዝ አልተሰጠህም፣ ምንም አይነት ክልከል አልተሰጠህም። አዳም ነው ስለራሱ የሚጠየቀው ላይ ይሄንን አ ከአዳም ጋር መጣ አይደለም። እኔ ከአዳም በኋላ ነው የመጣሁት። አዳም ያንን ትእዛዝ ሲሰጥ የለሁም ነበር። አዳም ባይመጣ ኑሮ እሱ ሌላ ጥያቄ ነው። የዛ የትእዛዙ ሲሰጥ ል ስለ ኃጢአት እያወራን ነው። ኃጢአት ከተባለ ትእዛዝ መኖር አለበት የአምላክ። ይሄ ትእዛዝ ሲታዘዝ እኔ በአዳም አጠገብ ነበርኩ? የለሁም ነበር። የዛፏን ፍሬ እንዳትበላ ብሎ ክልክሎኛል ወይ ላን ክልክለኛል ይሄን አድርግ ብሎ ያዘዘኝ ነገር አለ ላ ይለ አይ አይደል ነው። ያ ለማን ነበር ከተባለ ትእዛዙ የሚመለከተው አዳም እኔን ወንድነህ ያለኝ ከተባለ ዛሬ በፈጠረብኝ ጊዜ በተላከል ነቢይ አማካኝነት ያዘዘኝ ትእዛዝ አለ። የከለከለኝ ነገር አለ። ያን ትእዛዝ ፈጽም ብሎኛል። የፈጸምኩ ነው በተቻለኛ ቅ ያን ነገር እንዳትፈጽም ያለኝ በተቻለኛ ቅብ እየራኩ ነው። ይሄ ነው እኔን የሚመለከተው አየህ ያ ነው አምላክ አላህ በቁርአን ላይ ሲናገር ወላ ተዚሩ ዋዚረቱ ውዝረ ኡኽራ ይላል። ማንም ነፍስ የሌላ ነፍስ ኃጢአት አትሸከምም ይላል። ኢና አሐሰንቱም አሐሰንቱም ሊአንፉሲኩም ወኢና ሰአቱም ፈለሃ ይላል። ጽድቅን ብትሰሩ ያ ጽድቅ ነገር ለራሳችሁ ብቻ ነው የሚጠቅማችሁ። ኃጢአትንም ብትሰሩ ያ ኃጢአት በራሳችሁ ላይ ብቻ እንጂ በማንም ላይ አይደለም እያላ ይናገራል። ለሃ ማከሰበት ወዓለይሃ መክተሰበት ይላል። ማንም ነፍስ የሰራችው ጽድቅ ለራሷ አለላት የሰራችውም ኃጢአት በእርሷ ላይ አለባት ይላል። አያ አይደለም። መጽሐፍ ቅዱስ ላይ ምን ይላል? ኃጢአትን የምትሰራ ነፍስ ኃጢአትን የምትሰራ ነፍስ ቅጣቱ በእርሷ ላይ ብቻ ይሆናል ይላል ይላል። እንዳው ቃል በቃል መጽሐፍን እያነበብን እናሳየ ኃጢአት አንድ ሰው ራሱን ማዳን የሚችለው በራሱ ፈቃድና ስራ እንደሆነም እዚያ ላይ ትረዳለህ። መጽሐፍ ቅዱስ ይዛችኋል፣ አውከር ወይም ኢብራሂም መክረት ትችላላችሁ። ይእእዚ እያሳየ ድአንዴ ከመጽሐፉ እናሳየህ። ስለ ኃጢአት ከተወራ ስለ ኃጢአት ፍርድ ምን እንደሚል መጽሐፍ ቢያስ እናሳየ። ቁርአን ለእኛ ነግሮናል። ቅድሞ የነገርኩህ የቁርአን አንቀጽ ነው። ይህ መልዕክት በመጽሐፍ ቅዱስ ላይ ታገኛለህ። ይህ ኃጢአቱ ውርሰት በአንዱ አዳም ምክንያት ወደ አለም ኃጢአት ገባ። የሸወራችሁ ጳውሎስ ነው። ቤት እንዳመጣው ከነብያት ጋር እንደሚላተውና እንደሚጋጭ አሁን ትረዳለህ። ምን ያህል እንዴት አድርጎ ከነብያት መንገድ እንዳሸሻችሁ ለኃጢአት ምንም ቦታ እንዳትሰጡ እንዴት እንዳደረጋችሁ፣ አንድ የዋጋ ተከፍሎላችኋል እያለን እንደሸወዳችሁ ትረዳላችሁ ነው ወለዚ አንብበው ቁጥር ከዚህ ጀምሮ። እናንተ ግን አለ ልጅ የአባቱን ኃጢአት ስለምን አይሸክምም ትላላቸዋል። ልጅ ፍርድና ቅን ነገርን ባደረገ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በህይወት ይኖራል። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸክምም አባትም የልጁን ኃጢአት አይሸክምም። ማለት የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአትም ካደረገ ኃጢአት ሁሉ ቢመለስ ትእዛዜ ሁሉ ቢጠብቅ ፍርድና ቅን ነገርንም ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም ነው የሚለው። አየ አለ። ስለዚህ ኃጢአተኛ ነፍስ፣ ያቺ ነፍስ ኃጢአትን የሰራች ነፍስ እርሷ ትሞታለች አለ። ማነች? ኃጢአትም ያደረገችው ከተባለ አዳም ነፍስ ነች። አዳም ራሱ አደረገ ራሱ ይሞታል። የማዳን አቅሞ ደግሞ እራሱ አለው። ምን ካደረገ ከተባለ ንስሐ በማድረግ ያው እዚሁ ላይ ምናለ ካደረገው ኃጢአት ግን ቢመለስ አላ ንስሐ ቢያደርግ ማለት ነው። ይህን ለምን እያስተማራቸው ያለ? ይህን የነብያትን መንገድ ነው። ሸሮላችሁ ጳውሎስ የመጣው ችግር የለውም አንዴ ለኃጢአታችሁ ዋጋ ተከፍሏል ያላቸው ለሰው። ኃጢአት ካደረገ ንስሐ ማድረግ አለበት ወደ አምላኩ። ነብያቶች ሁሉ ወደ ንስሐ ጠርተዋል።